እኛ ያለንን ነው ሰዎች የሚሰጡ። እኛ እራሳችን ባከበር ነው የሚሆነው ሰዎች የሚያከብሩ። በምርቃትሽ ማግስት በቃ አሁን ደግሞ ሰርግሽ እንበላለን፣ ለሰርግሽ ጥሪ ምናምን፣ ምንም ፋታ እንኳን ሳያች ማለት ነው። በድንገት ድንገተኛ ውሳኔ ወስኑ እና ወደ ሪሌሽንሽፕ ውስጥ ወይም ደግሞ ወደ ትዳር ህይወት ውስጥ ሲገቡ እናስተውላለን እና እኛም ራሱ ያላመንንበት በትክክል ያላጠናነው ነገር ላይ ተዋክበን እንድንገባ ያደርጉናል ማለት ነው። የሆነ ሰርግ ካለ የእርጉዝ ሴት አለች ተብሎ የምነሳበት ጊዜ አለ። ፋሽን እስኪመስል ድረስ ቶክሲክ የሆነ ሪሌሽንሽፕ ውስጥ መቀመጥ ምን አይነት የስነ ልቦና ጉዳትን ያደርሳል በሰዎች ላይ? ቶክሲክ የሆነ ሰው ካጋጠመ እስከ ወደኛው ባህሪያችን ሊቀየር ይችላል። ለምሳሌ ተጠራጣሪዎች ሊሆን ይችላለን። ለማጨስ ራሱ ጊዜ ይፈልጋል። ለትዳር ደግሞ ሲሆን ሲሪየስሊ ማሰብ አለብሽ። ያ የፍቅር ላይፍ እንደማይሳካ ም እኮ የምታቂው ከሆኑ ጊዜያቶች በኋላ ከመጠናናት በኋላ ብዙ መንገዶች ከተኬደ በኋላ ነው እንደማይኮን የሚታወቀው ማለት ነው። ካልወደደኝ ለምንድ ነው ዳትማች ዋጋ የሚከፍለው? ስሜ ቃል ኪዳን ለማባላለው አሰልጣኝና አማካሪ ነኝ። በመልሕቅ ፖድካስት ዛሬ በፍቅር ጉዳዮች፣ በተለያዩ አታችመንት ዙሪያ እንዲሁም የተለያዩ ጉዳዮች አንስተን ተወያይተን ነበር። ነገ ስምንሰዓት በመልሕቅ ፖድካስት ይጠብቁ።